ሰላምታ አልሰጠኋት አላነጋገርኳት ባይኔ ብቻ ያየ ዋንዳመቶር አሰላሙ አለይኩም እንዴት ናችሁ ውድና የተከበራችሁ የኔ ውድ ፋሚሊዎች የኔ ውድ ፋሚሊዎች እና ከወንበር ብድግ ብዬ ማለት ነው እንዲ ቁጭ ብዬ ነበር እና ብድግ ብዬ ማለት ነው ፋሚሊዎቼ እንዴት አያችሁ እዚህ ጋር የሚፈሰውን ውሃ አጥፍቼው ነው ባይ እንዳይረብሽ ማለት እያለ ሲረብሽ እየፈራው ነበርና እኔ ደግሞ ደንጋጣ ማደለው ፋሚሊዎቼ አላችሁልኝ። ዛሬ ደግሞ አይኔ ትንሽ ቀልታለች። መነጽር አበዛለሁ ደግሞ ካያችሁኝ ሁሌ መነጽር መነጽር መነጽር ማረገው። አንዳንዴ አይኔ ዝም ብሎ ከመሬት ተነስቶ ይቀላል። ይሄ አዋራ ፀሐይ፣ ምናምን አይስማማውም እና ለዛ ነው ብዙ ጊዜ መነጽር ማበዛው። ታውቃላችሁ ደግሞ የኔ ውድ ፋሚሊዎች ማለት ነው። ትላንትና ማሂን አግተናት እኔና ፍፄ እና የኔ ወንድም አለ አግተናት ነበር የሄድነው። ወደ ምን ነበረ ሰው ሪል ስቴት ሃይሌ ሪል ስቴት፣ እና እዚሁ ነው አልጋ ያዝነው። በግድም ቢሆን እቤት ደውላ ማሂ እንድታስፈቅድ አድርገን አልጋ ይዘን እኔና ፍጼ የኔ ወንድም በቃ አራታችን ያለነው፣ እና አልጋ ይዘን ምናምን አሳድረናት አድረናል። አንድ ቀን ሆነን ማለት ነው። እንደ ቀልድ ፋሚሊዎች እንደምታዩት ግቢው ደስ ይላል ምናምን። አልጋቸው በጣም ነው የሚያምረው። ዛሬ ደግሞ ለምን አንደኛችን ካደረን ካዝናና ማታይቀር የዛን ቀን በነገራችን ላይ ሰዓት ስለሄደ እንጂ ማደር ፈልገን አይደለም። ያው ሰዓት ሄደ ምናምን፣ መመለስ ከባድ ነው። እኛ ሀገር ደግሞ በማታ ብዙም ከሀገር ወደ ሀገር መሽከርከር አይመከርም እና ለዛ ብለንም ነው ያደርነው፣ እንጂ ማደሩን ፈልገን አይደለም። እና ዛሬ ግን አናርድም እንመለሳለን ወደ ሀገር ቤት። አይመስላችሁም ፋሚሊዎች? ወይስ እንደር? አንድ ቀን እንጨምር፣ ሁለት ቀን እናርገው። ትስማማላችሁ? ያም የሚሆነው በጊዜ ይካሄድ ነው። ለማንኛውም ዛሬ መጣ ነው። ማሂን ለምን አናሷኛት? ዋና ገንዳ ምናምን አትገባ እምቢ ስለምትለን ለፍፄ፣ ለምን ከማሂጋ አንዋኝም? ለምን አናሷኛትም? ሽማግሌ ሆነ እኔን እንድታገባ ጠልፈ ጥለፈልኝ ብዬ ልኬው ተስማምቶ ምን ብሎ ጠልፈናት ይዘና ስንመጣ፣ ተባባሪው እሱ ነበር እና ዛሬ ላይ ብታሰር አንደኛው ተጠያቂ ሰው እሱ ነው። እና ጓደኛ ተባበረኝና ዛሬ ደግሞ ገንዳ ውስጥ ወስደን እናሰቃያት ስለው እሺ ብሏል። እና እኔም ደግሞ እየጠበኳት ነው። ሩሟ እዚሁ ነው። ግን ያው ሄዱ ከማንኳኳት እዚጋ ትንጣና ድግሷን አላወቀችም። ፍጽ ያለ እኔ ያለው የኔ እንድማለ አለ ማያለች እና ልንዋኝ ነው ቤተሰቦች። እኔ ዋና በጣም ነው የሚመቸኝ ውሃ ውስጥ እንዲህ መንቦራ ጨቅ በጣም ነው የሚያስደስተኝ። እና ለመዋኘት ብዬ እዚህ ጋር ደቀ ብዬ ማሂን እየጠበኳት ነው። እንዲህ ዞራ ነው የምትመጣው። እና እስከዛ ድረስ ለምን ከቤተሰቦቼ ጋር እየተጨዋወትኩኝ ማሂን ለማሰቃየት እንዴት እንዴት ላርጋት የሚለውን እናንተን ለመጠየቅ ምናምን ነው የመጣሁት እና ሌላ የት ልውሰዳት? ፋሚሊዎች የት የት ይዣት ልሂድ? እንዴት አድርጌ ላዝናናት እስኪ ንገሪኝ። አሁን ለካ እናንተ አትነግሩኝ ማን ነው። በኮሜንት ጻፉልኝና አይቼው ሌላ ቀን ምናምን አሰቃያታለሁ እና አይሻልም? ፋሚሊዎች ለማንኛውም ማሂ እየመጣች ነው። ጉድሽን አላወቅሽ። እኔ ዞራ እየመጣች ነው። ቤተሰቦች ታች ነው ማሂ ፍኪልኛ የኔ ብርሃን የኔ መብራት፣ ነይልኛ የኔ ጸዳል የኔ ኩራት። መሸት ሲል ይጨንቀኛል አልፍራለሁ፣ ስትኖሪልኝ ደስ ይለኛ ልደፍራለሁ። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ጨንቀኝ አልፍራለሁ። ላናግሪሽ ደናነሽ ደናነሽ አንተ ምን ተሸከመኝ እስቲ። እኛ ቤተሰቦች ሰብስ ሰላም ስልኝ እኛ ደህና ነን አልሐምዱሊላ። ደስ የሚል ቆይታ ነው ያለን። በጣም ደስ ይላል። ጠልፎ ወይም ቢሆንም እናቅ በኋላ ንዛሬ ግን ዛሬ ሀገር ይውሰደኝ እንዴ? ዛሬ አይ አልፈልግም፣ ችግር የለው አልፈልግም። እንከባከብሻለን ኛል ግን በቃ እ አንድ ቀን አዳርም አይደል እንደ በጣም ነው ደስ የሚለው። በጣም በጣም በጣም የወፎቹ ጩኸት እራሱ ይሰማል። በቃ ብቻ በጣም ደስ የሚል ጊዜ እያሳለፍን ነው፣ ደስ ብሎናል። እ ደስ ብሎኛል። ግን አመጣጣቸው በጣም ያናድድ ነበር። አሁን ቅሬታ ለማቅረብ ሳይሆን እኮ የጠራሁሽ ለአንድ ነገር ነው። ለምን ያው መዝናናት ካልቀረ መብላት መጠጣት፣ ምናምን ብቻ መዝናናት አይደለም። አሁን አንቺ በላሽ ጠጣሽ፣ ምናምን እንጂ ለምን ከዛ የዘለለ ምንም የሚያደርግሽ ነገር የለም። እና ዛሬ ደግሞ ሰዓት ሳይረፍድብን ሁለት ቦታ ይዤ ሄዳለሁና አንደኛው ቦታ የምንሄደው በነገራችን ላይ አለ ፍጽ ያለ እዛ እየጠበቀኝ ነው። አይ ሁሉም ሳይሆን ሌላ ቦታ ጠብቀኝ፣ አደገኛ ሆነ፣ ጠብቀኝ ብየው እየጠበቀኝ ነውና እንደባለፈው ነው ልጠልፈኝ ተነሽ፣ እንዳትቀመጭ

እኮ ቀስ እያልሽ ትለምጃለሽ። ቀስ ያድፍ ድፍ ያኔ ዘይት ላይ እና አሁን ውሃ ቦታ ሲሄድ የትላንት እኮ አሁን ዋና ልብስ አለ ገንዳው ጋር፣ እዛ እገዛልሻለሁ፣ እዛው ትለብሻለሽ፣ ትዋኛለሽ ያለሽ ቀሚስ አለ፣ ሙሉ ቀሚስ እሱን ለብሰሽ ትዋኛለሽ። ትስማሚያለሽ። ውስጥ አልገባም እና ውስጥ ጋር አልገባም። ውጪ ላይ ነው የምትዋኘው። ፊቴ ታጠብበታለሁ። በምኑ? እሺ እሞክራለሁ። እንዴ ካልዋኘሽ ለምን እሄዳለሁ? ለምን ከፍላለሁ? ከፍዬ እኮ ነው የምትዋኘው። በነፃ እኮ አይደለም። የአባቴ ወንዝ አይደለ። ከዚህ ነው ሁሉም ነገር፣ ገንዳው ጋር ነው

እሺ መጀመሪያ፣ አንድ ነገር ጠይቀሽ ምን አከል ነው የምትወጂው? በጣም ብዙ። ከትስ ከት በፊት አባቴ ምን አህል ነው ያህል ነበር በጣም ፍቅሬ ከተገለጠ

እሺ ቆይ ምንድነው መታረጊ? ስሚ እኔ እና አንቺ በብር እንለካካ ነው። ከቡታጀራ እዚህ ድረስ መተሻላ ቅርብ ነው። እኔ አንቺ በኔ መኪና አትጂያት ከሆነ ማንኛውም አውቄ ውይቅ ያለኩበሽ ነው። ልብስሽ ሄደሽ ልበሺ። ፍቅር በገንዘብ አይለካም፣ በብር ነው የሚለካው። እሱን ደግሞ ያወቅሁትኝ ድሮ ወፍጮ ቤት ሰራ ነበር። ለዛ ነው ወፍጮ ቤት። አንተ እንደነበርክ እኮ ወሬ ሰምቼ። ወንዶች ወፍጮ ቤት እኔ ወፍጮ ቤት ሰራ ድሮ ማለት ነው። ወንዶች ይዞ ከመጡ በርበሬ ምናምን የእነሱን አልፈጭም፣ የሴቶችን ነበር የምፈጭም

ኩራ አብራችን ቆየነሽ አንችነሽ ፍቅር እምነት ወቴ እኔማ ያንችን ጠረን አረሳም፣ ያንችን ቃና አረሳም፣ ያንችን ቃና አረሳም። እኔማ ያንችን ጠረን አረሳ፣ ያንችን ቃና አረሳም፣ ያንችን ቃና አረሳው።

እንደዚህ ገንዳ ቦታ ከሄድኩኝ የለም ዳር ዳር እቀመጣለሁ እንጂ ምንም አይነት ዋና፣ እነዚህ ነው ሲጀምር አግተውኝ ነው። በቃ እኔ ለኔ ድምፅ ያስፈልገኛል፣ ያስፈልገኛልና ምን እንደማደርግ አለቀ። ቁጭ ብያለሁ። እናንተ ሰዓት እየሄደ እኮ ነው። አይሄድም አይሄድም ነው ፍፄ፣ አንተ ና፣ ዝም በለው። እኔ እናንተ እንሄድ ወደ ቤት።

እኔ አይበል፣ የቤቴ ሻወር ይበቃኛል፣ አልፈልግም። እኔ በፊት ልጅ እያለሁ ወንዝ ላይ ዋኝቻለሁ፣ ይበቃኝም አልፈልግም። ኧረ እባክህ ሊደፋብኝ እኮ ነው፣ አልፈልግም። እኔ አልፈልግም። በጣም የሚያስፈራው ያስፈራ። እንዴት ገፍትሮ ማስገባት ሲሆን አለመድኩማጌ ካለመድኩ የሆነ ያደርጋል። አይናችሁ ቀልድም ነው ውሃው አይናችሁ ውስጥ እየቀባ እኔ እንደዚህ እየተዝናና ነው። አልፈልግም። አልፈልግም። አልዝናና እቺ መዝናናትም ማትወድና አይሺ፣ ቢያንስ እዚህ ጋር እስክትወጡ ድረስ የሆነ ነገር ጋብዙኝ። አይ አልገባም፣ እዛ አልገባም። ጋብዙኝ ግን ጋብዙኝ፣ አሰን ወይ የሆነ ነገር ጋብዙኝ። እኔ ጦጣ ነኝ እንጂ ወይ አልወኝ። ወይ አዎ ጋብዙኝ። አልፈልግም። ኧረ ውሃው ግን ይሞቃል እኮ ረዊጡ በእናታች፣ የማንን ጫማ ነው የለበስኩት? እግሬን እግሬን፣ አየሺው ግን ምንም አሰምጥም።

ያን ይደ የሄደን ጊዜ ምንድን ነው ያደረግነው? ማለቴ ያደረጋችሁት አንተና ቤቲ ዋኘን፣ ዋኘን አስገባችሁኝ እንጂ ወስጥ ማልገባ ሴትዮ እና ውሃ ከደስ ይላል ይገላል። እኔ ያሰምጠኛል ነው እንጂ ይገላል አልኩ። አሁን እዚህ ጋር ቀዳዳ ነው። የምን ቀዳዳ? እሺ አንተንም የሚያሳልፍህ በዛው። አይ እኔ ያቅርብኝ አልፈልግም። ይሄ ግን ትልቅ ነው። ከደብረ ዘይቱ ይሄ ይሰምጣል። ከደብረ ዘይቱ ይሄ ይበልጣል። እየተራመድክ ነው ፍፄ የሆነ ነገር ልንገርህ ነው ወደዚህ

ቀላችሁን እዛ ሺ አትቀልዱ። አልፈልግም። አትገልበጥ። ይቅርብኝ እኔ አልፈልግም እና ቢዚ አባል ጨምሪ

ምኞት ወጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለም ማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ንግሥቴ የቤቴ ግርማ የንጋ ጮራ አምሮብኝ ይታየው በይፋ ሁሌ አለሽና ማመናቃቴን የህልሜን ንግሥት የንያረኮና ብሩቅን መጣ ህይወት ሊታደስ ባንቺ እንደገና

ነይ ባምሌ ነይ ናሴ እንዳረግሽ የራሴ ነይ በክረም ነይ በብርዱ ሰው አይችልም ሆዱ ነይ ባምሌ ነይ ናሴ እንዳረግሽ የራሴ